ሰላም ሰላም፣ ጤና ይስጥልን፣ እንደምናላችሁ ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። የዕለተ ሐሙስ መጋቢት 4 ቀን 2017 ዓ.ም አጫጭር ዓለም አቀፍ መረጃዎችን ይዘን መተናል። በቅድሚያም ለመከታተል ያመቻቸው ዘንድ አርዕስቶቹን እናስታውሳችሁ። በኩርድስታን የሚመራው ኤስዲኤፍ ከሶሪያ መንግሥት ኃይሎች ጋር ለመዋሃድ ተስማማ። ደቡብ ኮሪያ በአሜሪካ ምትክ ለካናዳ የጦር መሳሪያ አቅራቢ ሆነች። ደቡብ ሱዳን በተባበሩት አረብ ኤሚሬትስ የተገነባው ሆስፒታል አርኤስኤፍን ይደግፋል የሚለውን ውንጀላ ውድቅ ማድረጓ ተዘገበ። አሜሪካ ወደፊት በአውሮፓ በሚደረገው የትኛውም ወታደራዊ ልምምድ መሳተፍ እንደምታቆም ስለማሳወቋ ህንድ ከዩክሬን በመቀጠል ሁለተኛዋ የዓለማችን የጦር መሳሪያ ገዢ መሆኗ ተሰማ። የሱዳን ጦር በኤል ፋሸር ግዛት በደርዘን የሚቆጠሩ የአርኤስኤፍ ተሽከርካሪዎችንና መቶ ያህል ሰው አልባ አውሮፕላኖችን ማውደሙን ገለጸ። በትግራይ ክልል የተፈጠረው ግጭት ከዛቻ በዘለለ ወደ አፈሙዝ የዞረ አሳሳቢ ደረጃ ላይ ደርሷል። በስተመጨረሻም ትራምፕ የአሜሪካ አንድ አካል ነች፣ ተቀልላታለሁ፣ ተቀጥላታለው፣ በመዳፊ ስር አደርጋታለሁ እያሉ ሲዝቱባት የነበረችዋ ግሪንላንድ የማልቀኝ ዲሞክራቲክ ፓርቲ በሀገሪቱ በተካሄደው ምርጫ አሸነፈ። አሁን ወደ ዜና ትንታኔዎች እናልፋለን። ተከታተሉን። በኩርዲስታን የሚመራው ኤስዲኤፍ ከሶሪያ መንግስት ኃይሎች ጋር ለመዋሃድ ተስማማ። በሰሜን ምስራቅ ሶሪያ በሰፊው የሚንቀሳቀሰው በኩርዲሽ የሚመራ ሚሊሻ ህብረት ሁሉንም ወታደራዊና ሲቪል ተቋማት ወደ ሶርያ ግዛት ለመዋሃድ ስምምነት ላይ መድረሱን የሀገሪቱ ፕሬዝዳንት አስታወቁ። ጦርነትን ሙሉ በሙሉ ማቆምን ያካተተው ስምምነት በዩኤስ የሚደገፈው የሶሪያ ዲሞክራሲያዊ ኃይል ኤስዲኤፍ የክልሉን የድንበር ኬላዎች፣ አውሮፕላን ማረፊያ አስፈላጊ የነዳጅና የጋዝ ቦታዎችን ይቆጣጠራል ብለዋል። በተጨማሪም አናሳውን የኩርድ ቡድን እንደ የሶሪያ ግዛት ዋና አካል እውቅና በመስጠት የሁሉም ሶሪያውያን ውክልናና በፖለቲካዊ ሂደት ውስጥ የመሳተፍ መብት ዋስትና ይሰጣል። የኤስዲኤፍ አዛዥ ማዝሎም አብዲ ስምምነቱን አዲስቷን ሶሪያ ለመገንባት እውነተኛ ድል ነው ብለውታል። ስምምነቱ የሱኒ እስላማዊ ቡድን በታህሳስ ወር ግማሽ ክፍለ ዘመን ነግሶ የነበረውን የበሽር አላሳድን ቤተሰብ ከስልጣን ካስወገደ በኋላ ቡድኑን በመምራትና ለ13 ዓመታት ያስቆጠረውን የእርስ በርስ ጦርነት በመቋጨት የተበታተነቸዋን የፈራረሰችዋን ሀገረ ሶሪያ አንድ ለማድረግ መልሶ ለመገንባት ምለው ተገዝተዋል። ይህ በእንዲህ እንዳለ በአማጺ ቡድኑና በአሳድ ታማኞች መካከል በተፈጠረ ግጭት ከሰሞኑ ባላውያን ሲቪሎች ላይ የተፈጸመው የጅምላ ግድያ ለሶሪያ ሃይማኖታዊና አናሳ ጎሳዎች ዓለም አቀፍ ጥበቃ እንዲደረግ ከየአቅጣጫው የተለያዩ ድምጾች ሲደመጡ ሰንብተዋል። በሱዌዲያ ግዛት የድሩዝ ታጣቂዎች መሳሪያ ለማስረከብ ፈቃደኛ ባለመሆናቸው ስጋት አለ። በዚህ የተነሳ ይሁዳዊቷ ሀገር እስራኤልም የጎሪጥ የምታይ የሆነ ድሩዝን ለመሞከት ለመመከት የሶሪያን ወታደራዊ አቅም ለማጥፋት የአየር ዘመቻ በማካሄድ ከጎላን ተራሮች ሀይትስ አልፎ ሌላ አካባቢን ከወታደራዊ ነፃ የሆነ ቀጠናን እንደያዘች ትገኛለች። ወደ ቀጣዩ መረጃ ስናልፍ ደቡብ ኮሪያ በአሜሪካ ምትክ ለካናዳ የጦር መሳሪያ በማቅረብ አለውልሽ ማለት ጀምራለች። ሁለት ባላ ተደገፈ አንዱ ሲሰበር በአንዱ ተንጠልጠለ ይላል የሀገራችን ሰው ዶናልድ ትራምፕ የዩክሬንን ወታደራዊ አቅርቦት በማቋረጥ ካናዳን የመቀላቀል የመጠቅለል ዛቻን ጨምሮ የሚወስዷቸው እልፍ እላፊ እርምጃዎች በዓለም ዙሪያ ያሉ የአሜሪካ ሸሪክ የነበሩ ሀገራት የጸጥታ የደህንነት የወታደራዊ አቋማቸውን እንደገና መለስ ብለው እንዲያጤኑት እንዲቃኙት ግዴታ ሆኖባቸዋል። የደቡብ ኮሪያ የመከላከያ ኢንዱስትሪና የመንግስት ባለስልጣናት 12 ልኡካን ቡድን ወደ ካናዳ በመላክ ለካናዳ ኃይሎች የተለያዩ አዳዲስ የጦር መሳሪያዎችን ማለትም ሀውት ዘርን የማሰልጠኛ አውሮፕላኖች፣ የሮኬት ማስወንጨፊያዎች፣ የባህር ሰርጓጅ መርከቦችን ጨምሮ ልዩ ልዩ መሳሪያዎችን ለማቅረብ ዝግጁነታቸውን አረጋግጠዋል። የደቡብ ኮሪያ ጉምቱ ባለስልጣናት የተዘጋጀው ፕሮፖዛል ለካናዳ ኢንዱስትሪ ወሳኝ የሆኑ ጥቅማ ጥቅሞችን እንዲሁም አስተማማኝ አቅርቦት ሰንሰለትን ያካተተ ነው። የሃኑዋ ውቅያኖስ ምክትል ፕሬዚዳንት የደቡብ ኮሪያው አድሚራል ስቲቭ ጆንግ፣ በአሁኑ ጊዜ በኩባንያችን የተመረተ ኬኤስኤስሪ ሰርጓጅ መርከብ ሁሉንም የካናዳ መስፈርቶች ያሟላና ቀደም ሲል በ2003 ለፖላንድ ባህር ኃይል የተሸጠ ተቀባይነት ያገኘ ነው በማለት አስረድተዋል። መረጃችንን ስንቀጥል ደቡብ ሱዳን በተባበሩት አረብ ኤሚሬትስ የተገነባው በሱዳን ድንበር አቅራቢያ የተመረቀው ሆስፒታል ከ2023 ጀምሮ ከሱዳን ጋር ጦርነት እየገጠመ እየተፋለመ ያለውን የፓራሚሊተሪ ራፒድ ኃይሎችን አርኤስኤፍን እየደገፈ ነው የሚለውን ውንጀላ ውድቅ አደረገችው። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ረመዳን መሐመድ አብድላህ ጎክ ለሱዳን ትሪቡን እንደተናገሩት በሰሜን ባህር ኤል ጋዛል የሚገኘው የመስክ ሆስፒታል የሁለትዮሽ ግንኙነትን ለማጠናከር ከተባበሩት አረብ ኤሚሬቶች በስጦታ የተበረከተ ነው ብለዋል። ይህ በሰሜናዊ ባህር ኤል ጋዛል አዊል ኢስት ካውስቲ በማዲወል ፓያም ተመርቆ የተከፈተው የመስክ ሆስፒታል በአንድ ወቅት የሪፐብሊኩ ፕሬዚዳንት ጄኔራል ሳልቫኪር ማያርዲት በኩል ቃል ከተገቡት ጉዳዮች አንዱና ግንባር ቀደሙ እንደነበረ አስታውሰዋል። በአንጻሩ ደግሞ የሱዳኑ የማዕድን ሚኒስትር መሐመድ በሽር አቡኖም በፌስቡክ ገጻቸው ባጋሩት ልጥፍ የተባበሩት አረብ ኤሚሬትስ በሱዳን የውስጥ ጉዳይ ጣልቃ በመግባት አርኤስኤፍን ታግዛለች። ሆስፒታሉንም በተባበሩት አረብ ኤሚሬትስ የቀይ ጨረቃ ስራዎች ሽፋን ለአርኤስኤፍ የጦር መሳሪያ ማከማቻነት ታውለዋለች ብለዋል። መሐመድ በሽራ አቡነ አክለው ደቡብ ሱዳን ዜጎቿን ለራፒድ ደጋፊ ኃይሎች በመመልመል ከዚህ ባለፈም የሱዳንን ወርቅ፣ የአውሮፕላን ማረፊያዎቿን ተገን አድርጋ ወደ ተባበሩት አረብ ኤሚሬቶች ማጀት በገፍ እያጋዘች ነው ሲሉ ክሳቸውን ያጠናክራሉ። ቀጣዩ መረጃችን አሜሪካ በአውሮፓ ውስጥ በሚደረጉ በየትኞቹም ወታደራዊ የጦር ልምምዶች ላይ ለመሳተፍ ፍላጎት እንደሌላት ለአጋር አባል ሀገራት አሳውቃለች ሲል የስዊድን ሚዲያ ኤክስፕሬስን ዘግቧል። ትራምፕ በጥር ወር መጨረሻ ወደ ዋይት ሃውስ ከመጡ ጊዜ ጀምሮ የአሜሪካን ጉዳዮች ቅድሚያ በመስጠት አውሮፓን ገሸሽ እያደረጉ በቻይናና በህንድ ፓሲፊክ ክልል ላይ ማተኮር እንደሚፈልጉ አመላክተው ነበር። በትራምፕ ምላሽና ድርጊት የተቆጡት አውሮፓውያን የኔቶ የአባልነት መዋጫቸውን ለማሻሻል ከአሜሪካ ጥገኝነታቸው በመላቀቅ ራሳቸውን ችለው ለመቆም ተስማምተዋል። የጀርመኑ ቻንስለር ኦላፍ ቾልስ በአውሮፓ አህጉር ያላቸውን አዎንታዊ አስተዋጽኦ ለማድረግ አቅም እንዳላቸው ገልጸው፣ ነገር ግን ሀገራቸው ጀርመን የአሜሪካንን ሚና ሙሉ በሙሉ እንደማትተካ ጠቆም አድርገዋል። ደቡብ እስያዊቷ ሀገር ህንድ ከዩክሬን ቀጥላ በሁለተኛ ደረጃነት የዓለማችን ከፍተኛ የጦር መሳሪያ ገዢ መሆኗ ተሰምቷል ዩክሬን ከሩሲያ ጋር በገባችበት ደም አፋሳሽ ጦርነት ሳቢያ እንደ አውሮፓውያን አቆጣጠር ከ2022-2025 ባለው ጊዜ ውስጥ የዓለማችን ቁጥር አንድ የጦር መሳሪያ ገዢ ስትሆን ከዛ በፊት ከነበረው ፍላጎቷ ጋር ሲነጻጸር መቶ እጥፍ ጭማሪ ታይቷል ታዲያ ህንድ ደግሞ ምክንያቷ ከቻይና ከፓኪስታን ወይም ከሌላ ወገድ ሊመጣ በሚችል አደጋ ስጋት አይታወቅም። በሩሲያ ጡንቻና ክራንቻ ተይዛ ከምትደቀዋ ከምትደቆሰዋ ዩክሬን ቀጥላ ሁለተኛዋ ከፍተኛ የጦር መሳሪያ ገዢ ስለመሆኗ በስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲቱት ኤስአይፒአርአይ የተገኘው መረጃ ያመላክታል ይህ ኦሺያ ሀገራት ፓኪስታን፣ ጃፓን እና አውስትራሊያም ህንዲን በመከተል ታላላቅ የጦር መሳሪያ አስመጪዎች ናቸው ተብለዋል። የሱዳን መከላከያ ሰራዊት በኤልፋሸር ግዛት ውስጥ በደርዘን የሚቆጠሩ የፈጥኖ ደራሽ ኃይሎች የአርኤስኤፍ ተሽከርካሪዎችንና መቶ የሚሆኑ ሰው አልባ አውሮፕላኖችን ማውደሙን በአስር ቀናት ከተካሄዱ እልህ አስጨራሽ ውጊያዎች መካከል ትልቅ ድል ነው ሲል ሱዳን ትሪቡን አውስቷል። መቀመጫውን በኤልፋሸር ያደረገው የሱዳን ጦር ሰራዊት ስድስተኛ እግረኛ ክፍል ለሱዳን ትሪቡን በላከው መግለጫ እንዳስታወቀው ከወደሙት መኪኖች አስራ አምስቱ መሳሪያና ተተኳሽ ጥይቶች የጫኑ ሲሆን የተቀሩት አስራ ሁለቱ ደግሞ የአርኤስኤፍ ተዋጊዎችን በማጓጓዝ ላይ እንዳሉ ማውደማቸውን ገልጿል። በሰሞኑ ጦርነት ብቻ በርካታ ሰላማዊ ዜጎች ሞተዋል፣ ተፈናቅለዋል። ዙሪያቸውን በጦርነት የእሳት ቀለበት ውስጥ የገቡትም ቢሆን አሰቃቂ፣ አሳሳቢ የምግብ የውሃ፣ የመድኃኒት እጦት አሳር መከራቸውን እያሳያቸው ነው። ቀደም ባሉት ጊዜያት በተፈጠረ ጦርነት መላ ኢትዮጵያን በተለይም የራሱን የትግራይን ክልል አማራና አፋርን በበለጠ በባሰ በከፋ መልኩ ምድረ ፋይድ በመክተት ሁልቆ ቢሰቆቃ ያስከተለው ግማሽ ክፍለ ዘመን ያስቆጠረው የተበላሸ የዋት የፖለቲካ ጦስ ጥንቡሳስ ዛሬም የጦርነት ጥቁር ደመና አጥልቶበታል። በጌታቸው ረዳ የሚመራው ጊዜያዊ አስተዳድርና በዶክተር በዶክተር ደብረጽዮን ገብረ ሚካኤል ቡድን መካከል የተጀመረ ቁርቋሶ ጌታቸው ረዳ ወደ አዲስ አበባ እንዲሸሽ የጊዜያዊ አስተዳድሩ ቢሮዎች እስከ መሰበረ ማህተም እስከ መነጠቅ ሰዎችን አግቶ እስከ ማሰረ እስከ መግደል የደረሰ ሌላ ዙር ቀውስ እየተንተከተከ ይገኛል። ጊዜያዊ አስተዳድሩን ደግፈው በወጡ ሰላማዊ ሰልፈኞች ላይ የዋት ታጣቂዎች በከፈቱት የሩምታ ተኩስ ሰዎች ተጎድተዋል። በስተመጨረሻም የአሜሪካ አንድ አካል ነች፣ ጠቀልላታለሁ፣ በመዳፌ ስር አስገባታለሁ እያሉ ትራምፕ ሲዝቱባት የነበረችው ግሪንላንድ የመሃል ቀኝ ዲሞክራቲክ ፓርቲ በሀገሪቱ በተካሄደው ምርጫ ያልታሰበ ድል በማግኘቱ የግሪንላንድ ጠቅላይ ሚኒስትር ሙተ ኢገዴ ፓርቲ ኢዩኒት አታካ ትዕይትን ከስልጣን በማስወገድ አዲስ ለውጥ አዲስ ስራት እንፈልጋለን በማለት የዲሞክራቲክ መሪው ጄንስ ፍሬድሪክ ኒልሰን ተናግረዋል። ኒልሰን ግሪንላንድ ነገ ከነገ ወዲያ ነፃነትን አትሻም በማለት ቀስ በቀስ ከዴንማርክ ለማላቀቅ ለመለየት ያስባል የተባለለት ዲሞክራቲክ ፓርቲ አብላጫ ድምፅን በማግኘት በማሸነፉ ሹመት ያዳብር ወንበር ያሙቅ እየተባለ ነው። ውድ አድማጭ ተመልካቾቻችን ለዛሬ ይዘንላችሁ መረጃ እዚህ ላይ ያበቃል። ነገ በሌሎች ዓለም አቀፍ ዜናዎች እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ